ገና በ45 ደቂቃ ውስጥ ነበር ጨርሰው ባዶ እጃቸውን የቀሩት። ከማንቼ ደጋፊ አፍ የታደገች ጎል የለንደን ቀለም ቀይ አልያም ሰማያዊ መሆኑን ሳይረጋገጥ፣ ሰላም ሰላም ውድ የሳቅ ስፖርት ቤተሰቦች፣ ሳቅ ስፖርት በሌላ ስራ ተመልሰዋል። መልካም ቆይታ። ይህ ሁለቱ የከተማ ተቀናቃኝ ክለቦችን በስታንፎርድ ብሪጅ ያገናኘው 13ኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ የዕለቱን መላጣው ዳኛ የያዙትን ካርድ ገና በ45 ደቂቃ ውስጥ ነበር ጨርሰው ባዶ እጃቸውን የቀሩት። ከጨዋታው በፊት ከራይስ ጋር ጡንቻ በመፈታተሽ የሀበሻ አፍ ውስጥ የገባው ካይሴዶ የ80 ቀን እድሉ ሆነና በቀይ ካርድ ወደ ኢኳዶር ተሸኝቷል ሲል ቫር ደጋግሞ ደጋግሞ ምስሉን አሳይቷል። የኤቨርተንን ገድል ካልደገምን ብለው ሲቀውጡት የነበሩት ቼልሲዎቹ በቻላቸው ጎል እየመሩ ቢቆዩም መድፈኞቹን ከማንቼ ደጋፊ አፍ የታደገች ጎል ሜሪኖ አስቆጥሮላቸው ከብሪጅ አንድ ነጥብ ይዘው አንገታቸውን ደፍተው ተመለሱ ተባለ። ለጊዜውም ቢሆን የለንደን ቀለም ቀይ አለያም ሰማያዊ መሆኑን ሳይረጋገጥ ጉዳዩ በፍላይ ኤምሬትስ ስቴዲየም ቀጠሮ ተይዞለታል ሲል ሬሳ ጀምስ በትልቅ ቁጭት ሆኖ ለሳቅ ስፖርት ሀሳቡን አጋርተዋል። ስለ ቼልሲ ካነሳን አይቀር ለክለቦች ውድድር ተብሎ የተዘጋጁ ዋንጫዎችን ሁሉንም ጠራርጎ በመውሰድ በዚህም የሚስተካከለው አንድም የዓለም ክለብ የለም። አንዳንድ አሽቃባጮች ቼልሲ ሰው ቢሆን ኖሮ እነዚህን ዋንጫዎች በደረቱ፣ በግንባሩ፣ በክንዱ እንዲሁም በመላው ገጹ በተነቀሳቸው ነበር ብሎ ያሙታል። ሲያንቸው ስትከታተሉት የቆያችሁ ሳቅ ስፖርት ነው። መልካም ቆይታ ይሆንላችሁ።